እነ መሳይ መኮንን መከላከያ ሰራዊትን የደገፉት የሀገር ክብር ስለገባቸው አሊያም ኢትዮጵያዊ ስለሆኑ አይደለም። እነሱ የህይወት ዘመን ጠላታችን ነው ብለው ያሰቡትን እነሱ ሳይሆን ኢሳያስ ያሰበውን ህወሀት የተጣላ ስለመሰላቸው፣ ህወሀትም የወጋው ይህንኑ የድሃ ልጅ የኢትዮጵያ መከላከያ ሰራዊት ነው። ፋኖም እየወጋ ያለው ይህንኑ የድሃ ልጅ የኢትዮጵያ መከላከያ ሰራዊት ነው። የማንጨበጥ ነበልባል፣ እሳትንን ለጠላታችን ፍሙ፣ ከርቀት ይፋጃል፣ ብረት ያቀልጣል ክንዳችን። ምድራዊ ፈተና በዝቶ ዙሪያው ቢነድ በገሞራ ጥሰነው እናልፈዋለን የማይሞት ታሪክ ልንሰራ። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ከማንም ጋር በሰላም ብንኖርም የእኛ ዘመናዊ ትጥቅ ግን ልባችን ነው። አፍን የምታላቅቅበት ሰራዊት አይደለም። ይሄ እነመሳይ መኮንን አንድ ቋንቋ አላቸው። የመጨረሻው የአብይ ካርድ፣ የመጨረሻው የአብይ ካርድ። እኔ ይሄ የመጨረሻ የአብይ ካርድ መች እንደሚያልቅ አላውቅ። የአብይ የመጨረሻ ካርድ ባሉ ቁጥር የሚሰድቡት ይሄን የመከላከያ ሰራዊት ነው። የአብይ የመጨረሻ ካርድ ባሉ ቁጥር የሚያጣጥሉት ይሄን የመከላከያ ሰራዊት ነው። ወያኔ ምን እንዳደረገችው እናውቃለን። የደርግ ሰራዊት ብላ ሀገር መሪ አልባ፣ ወታደሩን አዛዥ አልባ ለማድረግ ነው የሚጥሉት። የራሱ ሕዝብ ላይ የሚተኩስ ይሉታል፣ በተኛበት እየገደሉት። የራሱ ሕዝብ ላይ የሚተኩስ ይሉታል፣ መንገድ ላይ ጠብቀው እየወጉት። የራሱ ሕዝብ ላይ የሚተኩስ ይሉታል። በገዛ ወንበዴዎቻቸው መከራውን እያሳዩት። የከፋ ነገር ቢመጣ ለሀገር የሚወድቅል፣ ለሀገር የሚሞትል፣ ለሀገር ወቶ የሚጋደልል ይሄ የመከላከያ ሰራዊት ነው። ፋኖነሽ ህዋት ነች። ሸኔ ነሽ፣ ቅብር ጥሽ ነሽ፣ ብርጣሉ ነሽ፣ አለሚቱ ነሽ፣ ጫልቲ ነሽ፣ ጫላ ነሽ፣ አበበነ አበበች ነሽ። ከየትም አይመጡልን። በጣም ብዙ ጊዜ ብያቸዋለሁ፣ የኢትዮጵያ ፖለቲከኞች እምብርት የላቸውም አይጠግቡም። የፖለቲካ ነፃነት አሉ ተሰጣቸው፣ ከስር ይፈቱ አሉ ተፈታላቸው፣ ወደ ሀገር እንግባሉ ገቡ፣ ምህዳሩ ይስፋሉ ሰፉ፣ የሚዲያ ነፃነት አሉ ተሰጣቸው ሰላም ጤና ይስጥልን። ውደ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን አለን። እኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥተዋል። ላይክ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሆኖ በቅርቡ 15ሺ እንገባለን ብለን እንጠብቃለን። በጣም በቁጥራችን እያደግን ነው። በአጭር ጊዜ ውስጥ 15ሺ ገደማ ሰብስክራይበሮችን ወይ ደግሞ ቋሚ ቤተሰቦችን ማፍራት ችለናል። እንግዲህ አሁንም አብራችሁን ሆኑ አሁንም አብራችሁ እገዛችሁ አይለን። በቅርቡ ወደ ላይቭ ስርጭታችንም የምንመለስ ነው የሚሆነው ኢንሻላ። አንተና የአንተ የላይቭ ስርጭትና ፋኖ መች እንደሚመጡው አናውቅም የምትሉ ሰዎች ግን ረፉ ረፉ ዘመመ ብላችሁ የሰው ቤት አትግፉ ነው ምለው፣ እንደዛ ነው። ዛሬ እንግዲህ የመጨረሻው ካርድ መከላከያውን የተከለለው ወንብድና የነ መሳይ መኮንን እብደትን እንፈትሸዋለን። መከላከያ ሰራዊቱን በደንብ ስ የሚከፍለውን ዋጋ በልኩም ባይሆን በጥቂቱ ለማንሳት ጥረት እናደርጋለን። ወታደር ወትዋደር ወትዋደር መሳይ መኮንን ትላንትና የመከላከያ ሚኒስትር ህዝብ ግንኙነት ኃላፊ ባለሰት የመከላከያ ህዝብ ግንኙነት ኃላፊ ኮሎኔል ጌትነት መግለጫ ከሰጡ በኋላ መሳይ መኮንን በፌስቡክ ገጹ ላይ እንደ ቆሎ ጓደኛው ሲዘረጥጣቸው ኮሎኔሉ ላይ አፉን ሲያላቅቅ ተመለከትኩት። እንደ መሳይ መኮንን አይነት ከረጢት ሆዶች ስለ ሀገር ብዙ ዋጋ አይገባቸውም፣ እናውቃለን። እንደ መሳይ መኮንን አይነት ሲበሉ የላኳቸው ሰዎች እንደዚህ አይነት ዋጋ አይሰጣቸውም። አንድ ታሪክ ልንገራችሁ። አንድ ልጅ ነው አሉ እናቱ ከጎረቤት ሄደ ትሪ ዘና አለች እና እናቱ ከጎረቤት ትሪ ዘና ብላ ልካው፣ ልጁም ወደ ተላከበት የጎረቤት ቤት ትሪ ሊያመጣ ሄደ እና ሲሄድ እናቱ አምጣ ያለችው ትሪ ላይ የተላከበት ሰዎች ቤት እንጀራ አድርገው እየበሉ ያገኛቸው እና ልጁ ምን አለ፣ እማዬ እንዳለች አጉርሱት። ይመስለኛል፣ ይሄ ልጅ መሳይ መኮንን አድጎ ነው። አሁን መሳይ መኮንን አድጎ ነው እንጂ ይሄ ልጅ ነው መሳይ መኮንን ለትሪው ልከነው ትሪው ላይ ምግብ እየተበላ ሲያይ ኢትዮጵያ እንዳለች አጉርሱት ብሎ የጠየቀ ከረጢት ሆድ ነው። ሲበሉ የላኩት አጋሰስ። የመከላከያ ሰራዊቱ አዛዦች በር ላይ ግባ አትገባም እክል ሲፈጥር የኖረ ሰውዬ፣ ሲለማመጥ የኖረ ሰውዬ፣ ጀነራሎቹን ሲያስጨንቅ የነበረ ምን አይነት አጋሰስ ሰውዬ አሁን ተነስቶ መከላከያው ላይ አፉል ሊያላቅቅ ይሞክራል። ለኢትዮጵያ መከላከያ ሰራዊት ጀነራሎች ላይ አፉል ሊከፍት ይሞክራል። እስቱዲዮ ቁጭ ብሎ ማየት ሰክቶ በግሪን ስክሪን ማልቀስ መሰለ እንደ የኢትዮጵያ መከላከያ ሰራዊትን መስደብ። በየባለስልጣናቱ ቤት እየዞሩ አራት አራት ቁርጥ እንጀራ መብላት መሰለ እንደ ጦር ሜዳ ሄዶ መዋጋት። እነመሳይ መኮንን መከላከያ ሰራዊትን የደገፉት የሀገር ክብር ስለገባቸው አሊያም ኢትዮጵያዊ ስለሆኑ አይደለም አሊያም የኢትዮጵያ መከላከያ ሰራዊት ሰሜን እዝ ላይ በህወሀት መጠቃቱ አናዷቸው አይደለም። የኢትዮጵያ መከላከያ ሰራዊትን የደገፉት እነሱ የህይወት ዘመን ጠላታችን ነው ብለው ያሰቡትን እነሱ ሳይሆን ኢሳያስ ያሰበውን ህወሀት የተጣላ ስለመሰላቸው እሱን የሚያጠፋላቸው ስለመሰላቸው ነው እንጂ ህወሀትም የወጋው ይህንኑ የድሃ ልጅ የኢትዮጵያ መከላከያ ሰራዊት ነው። ፋኖም እየወጋ ያለው ይህንኑ የድሃ ልጅ የኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት እኮ አንድ መዝሙር አለችው አይደል? ህዝብ ነው ሀያል ክንዳችን፣ ሰላም ልማት ነው ቋንቋችን፣ የመፈቃቀር አንድነት እኩልነት ነው ዜማችን፣ የማንጨበጥ ነበልባል እሳትንን ለጠላታችን፣ ፍሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን፣ ኢትዮጵያ በእኛ ደም ደምቃ ባጽማችን ፍላጽ ተማግራ፣ እንደ ታፈረች እንድትኖር ከዘመን ዘመን ተከብራ። ከመሞት በላይ እንሙት ደማችን ሺህ ጊዜ ፍሰስ፣ አየሯ አፈሯ ይባርክ ምንጊዜም ስሟ አይታደስ። ምድራዊ ፈተና በዝቶ ዙሪያው ቢነድ በገሞራ ጥሰነው እናልፈዋለን የማይሞት ታሪክ ልንሠራ። ኢትዮጵያ በእኛ ደም ደምቃ ባጽማችን ፍላጽ ተማግራ እንደ ታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሙት ደማችን ሺህ ጊዜ ፍሰስ አየሯ አፈሯ አይባረክ ምን ጊዜም ክብሯ አይታደስ። ህዝብ ነው ኃያል ክንዳችን ሰላም ልማት ነው ቋንቋችን የመፈቃቀር አንድነት እኩልነት ነው ዜማችን። የማንጨበጥ ነበልባል እሳትን ለጠላታችን ፍሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን። አይተዋል ዜማቸው። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጽ ተማግራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሙት፣ ደማችን ሺ ጊዜ ይፍሰስ። እንዲህ ብለው ምለው አንዳንዴ በጨው ደንደስ፣ በርበሬ ተወደስ ሆኖ ነው እንጂ የኢትዮጵያ መከላከያ ሠራዊትን ለመስደብ አይደለም። ፈጣሪ ነው ምስክሬ። ለመደገፍም የሚያበቃ ሞራል ያለን አይመስለኝ። አንድ የነጮቹ ወታደራዊ ሞራል መቀስቀሻ ዜማ አለ።

ሶፋ ላይ ተኝተህ ገንፎን እየበላ ብስል ከጥሬ እያማረጥክ፣ ይሄ ጣፈጠ፣ ይሄ መረረ እያልክ፣ ያናምጫ እንንመልሽ እያልክ፣ እማየ ወጭ ጭማሪ እያልክ እምትናገረው ሰራዊት አይደለም። አፍን የምታላቅቅበት ሰራዊት አይደለም። የናንተ የቆሸሸ የፖለቲካ ጨዋታን እዛው ተጫወቱ መከላከያ ሰራዊቱን ደጋግመው ሞከሩት መፈንቅለ መንግሥት እንዲያደርግ ደጋግመው ይሄ እነ መሳይ መኮንን አንድ ቋንቋ አላቻቸው የመጨረሻው ያብይ ካርድ የመጨረሻው ያብይ ካርድ እኔ ይሄ መጨረሻ ያብይ ካርድ መቼ እንደሚያልቅ አላውቅ ያብይ የመጨረሻ ካርድ ባሉ ቁጥር የሚሰድቡት ይሄን የመከላከያ ሰራዊት ነው የአብይ የመጨረሻ ካርድ ባሉ ቁጥር የሚያጣጥሉት ይሄን የመከላከያ ሰራዊት ነው። እንዴ ይሄ መከላከያ ሰራዊት እኮ እናንተ ሲበሉ የላኳችሁ ሰዎች ግን፣ እረፉ፣ እረፉ። መከላከያ ሰራዊቱን አዛዥ አልባ ለማድረግ ብዙ ለፍተዋል ከእናታቸው ወያኔ ተምረው መከላከያ ሰራዊቱ አዛዥ ሲያጣ አዛዡ ጥሎት ሲሄድ የምን እንደሚደረግ ያንን ጀግና የኢትዮጵያ ወታደር ወያኔ ምን እንዳደረገችው እናውቃለን። በየጎዳ ነው ወያኔ ምን እንዳደረገችው እናውቃለን። የደርግ ሰራዊት ብላ ምን እንዳደረገችው። አሁን እነዚህም ደጋግመው መከላከያ ሰራዊቱን አዛዡን ይጠበጥባሉ፣ ይጠበጥባሉ፣ ይጠበጥባሉ። ሀገር መሪ አልባ ወታደሩን አዛዥ አልባ ለማድረግ ነው የሚጥሉት። ከዚያ ይህን መከላከያ ሰራዊት የራሱ ሕዝብ ላይ የሚተኩስ ይሉታል፣ በተኛበት እየገደሉት የራሱ ሕዝብ ላይ የሚተኩስ ይሉታል፣ መንገድ ላይ ጠብቀው እየወጉት የራሱ ሕዝብ ላይ የሚተኩስ ይሉታል፣ በገዛ ወንበዴዎቻቸው መከራውን እያሳዩት ሀገር ልትንድ ስትል የማይቀጡ ቅጣት ሊቀጣህ እኮ ነው ያንን መለዮ የለበሰው የኢትዮጵያ መከላከያ ሰራዊት እኮ በባዕድ እንዲህ ቢፈተን ግድ የለኝም። እንዴት እንዴት እንዴት በወንድሞቹ እንዲፈተናል? እንዴት ሰው ጦርነትን የፖለቲካ ዓላማ ማስፈጸሚያና የስልካ የስልጣን ጥም ማርኪያ አድርጎ የድሃ ልጅ ይገላል? አንደኛው ለሰራዊቱ አቅም ግንባታ የተሻሉ ስራዎችን ይሰራል። በተለይ ይሄ ሰራዊቱን አሁን ላይ ይሄኛው መንግስት እኔ ከማመሰግንባቸው ነገሮች አንዱ ሰራዊቱን ከማዘመን አንጻር እየሰራቸው ያለው ስራዎች የመከላከያ ተቋማችንን ከማዘመን አንጻር እየሰራቸው ያለው ስራዎች ሊያስመሰግኑት የሚገቡ ናቸው። ወያኔ ኮ እናውቃለን መከላከያውን የአብዮታዊ ዲሞክራሲ የመጨረሻ ምሽግ የአብዮታዊ ዲሞክራሲ መለሳቢ አለመኖር ሌላ ጉዳይ ነው

ሲበሎ የላኳቸው ሰዎች ተፈጠሩ። ሀቱ ሳይ ኖ በቃ ይበቃችኋል። እኔ አንድ ነገር ልንገር፣ የከፋ ነገር ቢመጣ ለሀገር የሚወድቅል፣ ለሀገር የሚሞትል፣ ለሀገር ወጥቶ የሚጋደልል ይሄ የመከላከያ ሰራዊት ነው። ፋኖ ነሽ፣ ህወሓት ነሽ፣ ሸኔ ነሽ፣ ቅብር ጥሼ ነሽ፣ ብርጣሉ ነሽ፣ አለሚቱ ነሽ፣ ጫልቲ ነሽ፣ ጫላ ነሽ፣ አበበነ አበበች ነሽ፣ ከየትም አይመጡልም። ይሄ ህብረ ብሔራዊ ሰራዊት ነው። ወጥቶ የሚሞትልህ ግን የድሃ ልጅ ነው፣ አትርሳ። እናት አለችው፣ አባት አለችው፣ ልጆች አሉት፣ ሚስቶች አሉት። የሞቀ ቤቱን ጥሎ ነው የወጣው። እሱም እግሩን ሰቅሎ ቢኖር ምኞቱ ነው። ጭራሽ መጥተው ደግሞ ሊያጣጥሉት ይሞክራሉ። መሳይ መኮንን አታፍርም? አይደብርህም? ከረጢት ሆድ ያንተን የማይጠረቃ እምብርት አልባ የፖለቲካ ፍላጎት። በጣም ብዙ ጊዜ ብያችኋለሁ፣ የኢትዮጵያ ፖለቲከኞች እምብርት የላቸውም አይጠግቡም። ምን ሆናችሁ ነው መከላከያን እስከ መግደል፣ መከላከያን እስከ ማጥቃት የሚደርስ ፖለቲካዊ ትግል ውስጥ የገባችሁት? አብይ ምን ከልክሏችሁ ነው ብንላቸው እዚህ ግባት የምትባል አንዲት ሀሳብ አያመጡልም። ምክንያቱም በሚያመጡት ሀሳብ ውስጥ የምናየውና የምንመለከተው ከአሌክስዋይ መሆናቸውን ነው። እምብርት አልባ መሆናቸውን ነው። አይጠግቡም። ከአብይ በጣም ከፍ ያሉ ንቃቶች መካከል ይሄንን እምብርት አልባ የኢትዮጵያ ፖለቲከኛ መረዳቱ ነው። አይጠግቡም፣ አይጠረቁም። የፖለቲካ ነፃነት አሉ፣ ተሰጣቸው። ከእስር ይፈቱ አሉ፣ ተፈታላቸው። ወደ ሀገር ንግባሉ፣ ገቡ። ምህዳሩ ይስፋሉ፣ ሰፉ። የሚዲያ ነፃነት አሉ፣ ተሰጣቸው ብትሰጠው ብትሰጠው እማይጠግብ በተለይ ደግሞ አሁን ይሄ በኢትዮጵያ ሊስትነት ካምፕ ውስጥ ነበርኩኝ፣ ብሔርተኛ አይደለሁም ምናምን ሲለ ኖሮ የአማራ ብሔርተኝነት ውስጥ ሄዶ የተዘፈቀው የፖለቲካ ኃይል እምብር ታልባ ነው። አይጠግብም አይጠግብም። አቢ ቢያዝለው እግሬ ተንጠለጠለ ይላል። አይጠግብም፣ እምብር ታልባ የማይጠግቡ ለእነሱ የማይጠግብ አንጀት ለነሱ የማይጠረቃ የፖለቲካ ፍላጎት፣ ለነሱ እፎይታ ለማይሰጣቸው የፖለቲካ ረሃብ ሲባል የድሃ ልጅ ያልቃል፣ የምስኪን ገበሬ ልጅ ያልቃል። ያልቃል ምንም ለዚህ የሚያበቃኒ አንድስ ፖለቲካዊ ምክንያት ምን አላቸው? ወያኔስ፣ እሺ፣ ወያኔ ነች። ወያኔ አትሰራም የሚባለው ብልግና የለም። ቲፔሌፍ አትሰራም የሚባለው ነውር የለም። እዚህ ምድር ላይ ቲፔሌፍ ያልሰራችው ነውር የለም። ስልጣን ላይ ሆናም ስልጣን ላይ ሳትሆንም እንደ አንድ ሀገሩን እንደሚጠላ እንደ አንድ የሚጠላትን ሀገር እንደሚመራ ቡድን መስራት ያለባትን ማድረግ ያለባትን እሷ ማሌሪት ላይ ላረቀቀችው አሳምቡሳ የምትመስል ሀገር መፈጠር የሚረዳትን ማንኛውንም ድርጊት ፈጽማለች፣ አድርጋለች። እነዚህኞቹ ኢትዮጵያኒስት ነን ኢትዮጵያዊነን ምናምን ቢለውን ረባኪ ኢትዮጵያዊነ በደረቁ ልትላጨን ማለት ነው። ማነው ነው? ስም ማን አንተ ማን እንዲህ ድራማ እንድሰሩ ያደረጋችሁ? ይቆምካል እንዴ ይሄን ሰራዊት በልኩ መገንባት። እኔ ይህንን ፕሮግራም እንደሰራ ያደረገኝ የመሳይ መኮንን ጽሁፍ ነው። እና በጣም የገረመኝ ድሮ አለ በአንድ ማሊያ ስንጫወት፣ እንዴት አይነት አሳፋሪ ናንተ እግር ኳስ አረግከው እንዴ ፖለቲካን ጭራሽ አያፍርም እኮ አንተ። ፖለቲካዊ አቋምና ፖለቲካዊ አቋቋምን ለመቀየር እኮ ሀሳብ ያስፈልግሃል። ማለት ለነገሩ አንተ መጀመሪያም በሀሳብ አልደገፍክም። ቶ ትሽ አጋስስ ከየት እንዳመጧቸው እኛ ራሱ ልፋ ሲለን ነው ከእናንተ ጋንካ ሰላንት ያ ምንገጥ ነው። ሰሞኑንማ ፖለቲካው ላይ አጀንዳ የለም ጠርሮባቸዋል። አብይ ምንም አጀንዳ እየሰጣችሁ አይደለም። ቅሽቀላም ቀዝቅዟል። በጣም አዝናለሁኝ። ለዛ አፈን ታላቅቃል መከላከያ ሰራዊት ላይ የመጨረሻ ካርድ። የኢትዮጵያ የመጨረሻ ካርዷ መከላከያ ሰራዊት መከላከያ ሰራዊቱ። አሁን ያለው መሪ ወታደር መሪ ነው። አብሮት ዘምቶ አብሮት ኖሮ አብሮት ተዋግቶ አብሮት መከራውን አይቶ የሚያውቅ ወታደር መሪ እና በዚህ መከላከያ ሰራዊት ስም የሚሰሩ ማንኛውንም አይነት ሸቃጭ ሸቃጭ ሀሳቦች እንደማንቀበል ወቁ፣ በቃ ማለት አለብን። በቃ ይሄ ሰራዊት ኮሾሮ እየበላ ደህና ነገር እንኳን ተደርጎለት ቢሆን እኮ ደስ ይለኛል። ደና ህይወት ኖሮ እኮ ቢሆን እኮ ችግር የለውም። ምን አድጓችሁ ነው የሰራዊት ስለ የሰራዊት ጀግንነት ጠቅላይ ሚኒስትሩ በተደጋጋሚ ተናግረዋል። እንዲህ ተመልክተ ነው፣ እንምጣ እስቲ። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል ይወርዳል። በዝናብ በፀሐይ ይጓዛል። ለሀገሩ ክብር ይሞታል። በዚህ ተራራ ላይ ወጥታችሁ ወርዳችሁ ተጓዙ ቢባል ምን ያክል አታካች መልክዓ ምድር እንደሆነ ዝናቡ ጭቃው፣ ተራራው፣ ጉሙ ይሄን ማሸነፈ ማሸነፍ የቻለ ኃይልና ጦር ደህንነትንም አሸንፎ ኢትዮጵያን በብልጽግና ማማ ላይ ማስቀመጥ እንደሚችል ቅንጣት ታክል ጥርጥር የለኝም። የፈጸማችሁት ጀግንነት ያሳካችሁት ድል ኢትዮጵያውያንን ያኮራ ጠላት ያስደነገጠ የኢትዮጵያ ወዳጆች ጀግንነቷ ተነግሮ የማያልቅላት አገር ኢትዮጵያ እንዲሉ ያስቻለ ሕዝባችሁ በልጆቹ ጀግንነት የኮራ የሀገር መከላከያ ሰራዊት የኢትዮጵያ ሕልውና መሆኑንና የጠላት ያልበሰለ የጦር ስልትና ፍላጎት ሙሉ በሙሉ የከሸፈበት የጀግንነት ውሎ ስለነበረ ከጀግኖች መሀል ተገኝቶ በዓለን ማክበር አዲስ ዓመት መቀበል ለሁላችንም ክብር ነውና፣ እናንተ የኢትዮጵያ ጀግኖች እንኳን ደስ አላችሁ ልላችሁ ፈልጋለሁ። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብኖርም የኛ ዘመናዊ ተጥቅግን ግን ልባችን ነው። እኛ የተለያዩ ጊዜ ስለዚህ ጀግና ሰራዊት የተደረጉ ንግግሮች ናቸው። መከላከያ ሰራዊታችን ጀግና ነው ስንል ጀግና ነው ብለን ነው። ዛሬ ሀገር ሲያረጅ ጃርት ያበቅላል ሆኖ ሀገር ያበቀለቻቸው ጃርቶች ቢፈትኑትም ይሄ ሰራዊት ድንቅ ሰራዊት፣ ይሄ ሰራዊት ብርቅ ሰራዊት፣ ይሄ ሰራዊት በልኩ መከበር፣ በልኩ መተረክ፣ በልኩ መቆም የሚገባን ሰራዊት ረፉ ዘመመ ብላችሁ የሰው ቤት አትግፉ። እሾህ ለማሳመር አበባ አታርግፉ። የእናንተን እሾሆች ለማድመቅ መከላከያ ሰራዊቱን እንትን አትበሉት። እና ይህን ሰራዊት በልኩ ማክበር ባንችል፣ በልኩ አናዋርደው። በልኩ ልንቆምለት ባንችል አትሊስት በቃ እንትን እንበለው እስቲ። እኔ እንጃ ዋጋው የሚገባው ወታደር እንዲህ የምትሰድቡት እንዲህ የምትገሉት ሰራዊት ልጆች አሉት። ምን እያሰቡ እንደሚያድጉ ምን እያዩ እንደሚያድጉ ማሰብ ነው እንግዲህ። እናንተ የቀማችሁን ዛሬያችንን ብቻ አይደለም ነጋችንንም ነው። እናንተ ያጨለማችሁብን ዛሬያችንን ብቻ አይደለም ነጋችንንም ነው እና እናንተ ሀገርና እንትን ማየት ያልቻላችሁት ያልቻላችሁ ሰዎች ረፉ ረፉ ረፉ ረፉ ረፉ ነው የምለው። እንግዲህ እንደዛ አለው። እኔ ግን ሁሌም እንደማይለው እንደማይለወጥ አንድና ውድ ቃል፣ አዲስ ውልደት፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እና እናንተ ሀገር ምንድ ል ማድዋት አሸንፋለች። ዮሐንስ ኮነር ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባር